ጊዜ አለባበሴን እንደምታዩት የምኖረው ስደት ላይ ነው። እንደምታዩኝ ነብሰ ጡር ነኝ። እንዴት ልትሉ ትችላላችሁ፣ ምክንያቱም ጥያቄ የሚፈጠር ነገር ስለሆነ ማለት ነው። ታዲያ ይህን ነገር በድፍረት ልነግራችሁ ወደ እናንተ የመጣውትኝ ብዙዎቹ ትማሩበታላችሁ ብዬ ስላሰብኩኝ ነው። በመጀመሪያ ስደትን መርጠን ስደት የምንመጣው እራሳችንን ለመቀየር ቤተሰባችንን ለመቀየር ነው፣ እንደ አማራጭ አስበን ስደት ላይ የምንመጣው። እዚህ ከመጣን በኋላ ግን አንዳንድ ነገሮች እንዳልሆኑ ይሆኑብናል። አውቀንም ይሁን ሳናውቅ ብዙ ነገር ይፈጠርብናል። እና ከነዛ ነገሮች አንዱ የኔ ተግባር ነው፣ ወይም እኔ ያደረኩት ነገር ነው። እሱ ምን መሰላችሁ? የምኖረው ጠለብ ቤት ነበረ። ጠለብ ቤት ስኖር አንድ ልጅ ተዋወቅና የልጄን አባት ማለት ነው። እረፍት ሴትዬ ትፈቅድልኝ ነበር፣ እና እረፍት በምወጣበት ነው የተዋወቅነው ማለት ነው። ተዋወቅን፣ እናወራ ነበር፣ በጣም እናወራ ነበር። እያለን እያለን ተላመድን። ከዛ በኋላ ግን ቀጥታ ያሰብነው ሀሳብ ምን ነበረ? ከቤት ከዛ ወጥቼ አብረን መኖር እንደሚፈልግ ነገረኝ። እኔም ደግሞ ኦኬ ብዬ ተስማማው እዛ ጋር ትልቅ እኔ ያላሰብኩትና ያላስተዋልኩት ነገር ምን እንደነበረ ታውቃላችሁ? ጥፊ ነበር ያለኝ ከምሰራበት ቤት ማለት ነው። ታዲያ ጥፊ ሲለኝ እኔ ማሰብና ማስተዋል ነበረብኝ፣ ጠፍቼስ እንዴት የሚለውን ነገር ዛሬ ላይ እንደዚህ እንደመሆን ማሰብ ነበረብኝ። ግን እኔ ያንን ባለማሰብ እሱ ያለኝን ነገር ሰምቼ ቀጥታ ነው የጠፋሁት ማለት ነው። እንደ ጠፋሁ ተቀበለኝ የተወሰነ ጊዜ አብረን ኖርን። ያው እኔም ስራ እየሰራው እሱም ስራ እየሰራ ማለት ነው እየተባለ እየተባለ ይሄ ነገር ተፈጠረ። አትጥፉ፣ አስቡ። ቆም ብላችሁ አስቡ። ጠፍቼ እንዴት ነው መሆነው? እሺ፣ አሁን እኔ እንዴት ነው መሆነው? በጣም ነው የሚከብደው። እና እንግዲህ እስኪ ፈጣሪ ካለ ወደ ሀገሬ መግባት እፈልጋለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። እንግዲህ አገሬ ገብቼ መስራት እፈልጋለሁ። ፈጣሪ ፍቃዱ ከሆነ ወደ ሀገሬ እገባለሁ ብዬ ተስፋ አደርጋለሁ እና በጣም እንዳልኳችሁ፣ ልትሳደቡ ትችላላችሁ። ቀድመሽ አታስቢም ነበር ልትሉ ትችላላችሁ። ግን ስድባችሁን ቢመጣ ምንም ቢመጣ ያንን ለመቋቋም ነው ወደ እናንተ የመጣሁት ማለት ነው። ምክንያቱም በጣም ብዙ ወጣቶች ይህንን ነገር ይማሩበታል ብዬ ስላሰብኩኝ ነው። አትጥፉ፣ ወንድ ልጅ አምናችሁ አትጥፉ። የእውነቴን ነው የምላችሁ፣ ወንድ ልጅን አምናችሁ አትጥፉ። ሲጀመር መጥፋት ጥሩ ነገር አይደለም። አሁን እየሰራው ነው፣ እንግዲህ ፈጣሪ ይርዳኝ፣ እየሰራው ነው። ሴትዮዬም ያው እንደዚህ እንደሆንኩኝ አውቃለች፣ ለጊዜው እያሰራችኝ ነው። ግን ያው መጨረሻዬን ደግሞ ፈጣሪ ነው የሚያውቀው እና እንትን አትበሉ በቃ አትጥፉ፣ ሰው አትመኑ። ያላችሁበትን ቤት ችላችሁ ስሩ። ካልሆነ ደግሞ በሀገሪቷ ሕግ መሰረት ዓመት ከሰራችሁ በኋላ ወጥታችሁ በራሳችሁ መስራት ትችላላችሁ። ሰዎቻችሁ ከሰዎቻችሁ ያለውን ነገር ጨረሳችሁ ማለት ነው እና ታግሳችሁ ጊዜያችሁን ለመጨረስ ሞክሩ። ሲጀመር ወደዚች ቦታ ስንመጣ ፈጣሪ ትዕግስት ይሰጠናል። እውነት ነው የምላችሁ፣ ሀገራችን ላይ መታገስ ከምንችለው በላይ ነው። እዚህ ሆነን የምንታገሰው ማለት ነው እና ታግሰን ያለውን ነገር ችለን ጊዜያችንን ጨርሰን ከዛም በኋላ ወተንም ለመስራትም ከሆነ እንደዛ በህጋዊ መንገድ ነው የሚሻለው እንጂ ጠፍታችሁ እንትን አትበሉ። በዛ ላይ ስንት ጊዜ መሰላችሁ ተቀምጬ የነበረ ስራ የለም። ከዛ ነው አሁን ወደዚህ የመጣሁት እዚ ያለሁበት ቤት የመጣሁት ማለት ነው እና ወጣችሁ ስራ ማጣት አለ። እረፍት ስትወጡ ራሱ ገንዘብ ማጥፋት አለ እና የወጣንበትን አላማ እንወቅ። እኔ አንዴ ተሳስቻለሁ፣ አንዴ ሆኗል ከሆነ በኋላ ምንም ማድረግ አልችልም። ግን እንደዚህ አይነት ነገር ሳይፈጠርባችሁ በፊት ተጠንቀቁ፣ ቆም ብላችሁ አስቡ። ጥፊ የሚል ሰው ሲጀመር አይኑ ይጥፋ። እንዳጠፉ ጥፊ የሚል ሰው በፍጹም አያስፈልግም። ያላችሁበት ቤት በጣም አስጊ ከሆነ በጣም እዚህ አሁን ዱባይ እንደሌላው አረብ ሀገራት አይደለም። በጣም አስጊ ከሆነባችሁ ቢያንስ ማለት ነው ወደ ቢሮ ሜት ትችላላችሁ። አማራጭ አላችሁ። በጣም አስጊ ከሆነ ለፖሊስ ደውላችሁ ማገናኘት፣ በጣም ብዙ አማራጭ ነው ያለው ማለት ነው። ግን በቃ ይሄ ፍቅር፣ አንዳንዴ ፍቅር እውር ያደርጋል ይባላል። በፍቅር እውር እንልና ቀጥታ እንጠፋለን እና ስንቶቻችንን ህይወታችን የተበላሸ ስንቶቻችንን ላይፋችንን በዚህ መንገድ ያበላሸን። የወጣንበት ሌላ እዚህ እየሰራን ያለነው ነገር ሌላ እና ከባድ ነው በጣም ማለት ነው። እና እኔ የምላችሁ እባካችሁ በቃ በተቻለን መጠን ታግሰን እንስራ። እና ከኔ ትማራላችሁ ብዬ አስቤ ነው። ለእኔም ደግሞ ጸሎት አድርጉልኝ። በጣም ነው ምወዳችሁ። ያሰባችሁት ተሳክቶ እግዚአብሔር ሁላችንንም ሀሳባችንን አሳክቶ ለሀገራችን እያብቃንና በጣም ነው ምወዳችሁ። በጣም ነው ማከብራችሁ።